ተጣልተው ራሱ የሚያምርባቸው ልጆች ማለት ነው። እና ዛሬ ማለት ነው ሀይሚና ብሩክ እንደተታረቁ አመንኩ። እንዴት እንደተቃለች ዛሬ የመጀመሪያ ጊዜ ብሩክ ሲመጣ ጥርስ በጥርስ ሆኗል። ማለት በቃ ጥርስ በጥርስ በቃ በጣም በሳቅ ነው የጀመረው። ኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪኪ ሚፍታ አስታርቋቸው ነው ወደ ቪዲዮ የመጣው ማለት ነው። በዛ ዛሬ በዛሬ ቪዲዮ ላይ የሆነ ደስ የሚል ነገር አይቻለሁ። ሰላም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ አለሁ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ክብሬ ይስፋ። ምሽታችሁ እንዴት ነበረ? እኔ ጋር ሁሉ ሰላም ነው፣ አሸወይና ነው። እና ያው ዛሬ እኔ የሀይሚና የብሩክ ነገር እንዴት እንዴት እንደሚያስቀኝ ማለት ነው እና በጣም በጣም ነው የሚያስቀኝ በጣም ከምላችሁ በላይ ማለት ነው። ምን እንደሆነ ታውቃላችሁ የሚያስቀኝ እኔ ድሮ እንደ ጻን በቃ ቃቃ ስንጫወት በቃ የሚያደርገንን ነገር ነው እያደረገን ያለው ማለት ነው። አንደኛ መጀመሪያ ጊዜ መጀመሪያ ብሩክ በሀይሚ ቤት ነው የመጣው ማለት ነው። በሀይሚ ቤት ሲመጣ ደግሞ ሀይሚና ጥንጥሩ መስራት የነበረባት እንጂ ብሩክ አይደለም ማለት ነው። ለዚህ ብሩክና የሚጠጣርቋል ማለት ነው። ሲቀጥል ገና ከመምጣቱ በቃ ፏ ብሎ ጥርስ በጥርሱን በ ሆነ ምንድን ነበረ ጥብጥብስ ንቅቅሉን በልቶ እንደመጣ አላውቅም። በቃ ብሩኬ ፈካ ብሎ ፋንዲሻ መስሎ ነው የመጣው ማለት ነውና፣ ዛሬ አልቻልም። ብሩ በሳቅ በሳቅ በቃ ዛሬ ተስፋ አለው ማለት ነውና በቃ የዛሬ ይለያል። በቃ ደስ ብሎኛል። ሚፍታዬ ክበር ልኝ የሆነት በቃ ነገሮችን ስራ ትናንት ነበር በጣም ነገሩ የመረረው ማለት በህል ምናምን ያልሆነ ንግግሮች የተናገሩ፣ ዛሬ ግን ደስ የሚል ነገር አሉ። ሲቀጥል ተጣልተው እንኳን ብሩክ ለሀይሚ እንደሚያስብላት ያወቅኳት። በቃ በቃ ህይወታች ህይወት እንደፈለጋችሁት እንዳሰባችሁት መንገድ አይሆንም፣ እኛ ባስብንበት መንገድ አይሆንም። እና ሀይሚን እንዳትሰድቧት፣ በቃ የፈለገችውን መከተል የፈለገችውን መምረጥ መብቷ ነው። ግን አትስደውብኝ አለ። እሷን ማለት ነው። ሲቀጥል እኔ አምሩ እና ብዙ ነገር ተብሏል፣ ስለ መኪናው ምናምን በጣም ብዙ ነገሮች ስለተባለ ብሩኬ ለዛ ነው። እና እኔ ምን ልበላችሁ፣ በቃ ግራ ግብት ነው። በቃ እንጃ ግራ ግብት ማለት ደስ አለኝ ዛሬ። የእውነት እውነት ማለት ነው እኔ ብሩ ጊዜ ብሩ አሁን ላይ ማለት ሀይሚ ደግሞ ይሁነ በቃ ብሩክሌ ስትሆን ምትሞላቀቁ ነገር አለ። ምትሞላቀቁ ሳላችሁ አሁን መጀመሪያ ሚፍታ ይዛቸው መጣና ማለት ነው። ከዛ ሚፍታ ይዛቸው ከመጣ በኋላ በብሩጋ አስቋ አስቃ አቆመና ሚፍታ ከዛ ወደ እሱ ጋ ከዛ ሸሽታ ሚፍታም አላስገቡትም። ከዛ ሀይሚ ወደ ግን ሸሸች ማለት ነው እና በቃ ሲጨቃጨቁ ማን ሲሉ ሲሰዳደቡ አይሰማም እና በቃ በጣም በጣም በጣም እንጃ። እስማ የእውነት እንጃ። የዛሬው የዛሬው የዛሬው ተስፋ አለው ማለት ነው አንደኛ ከሌላው የተለየ ነገር ነው። በጣም ሌላ ቀን አንደኛ ዛሬ በጣም ብሩክ እየሳቀ ነበር። ሌላ ጊዜ ግን እንትን ይል ነበር። በጣም ወደ እልህ ውስጥ ምናምን ገብቶ ሲናገራትም በስ በጣም ያልሆነ ቃላት ይጠቀም ነበር። ዛሬ ግን የሆነ የቀልድ የፍቅር ነው ሲናገራት ራሱ ነበር። ይሄ በቃ አንቺ ዝም በይ ምናምን አንቺ እንዲህ ሆነ የራስሽ ግድ በቃ ደስ ይላል። ተስፋ አላቸው ማለት ነው እና ያው ሀይሚም ይቅርታ አልጠይቅም ህይወቴን አመሰቃቅሎኛል ምናምን የምትለው እና እሷ የምትለው ያየከውን ነገር ሁሉ አትመን፣ በቃ አትመን። ያ ነገር ምንም ሰርፕራይዝን የተደረግኩት ምናምን ነው እና እሱ ደግሞ ያው ጭቅጭቃቸው ደግሞ ሌላ ነገር ተነስቶ ወደዚህ መቷል ማለት ነው። ያኛው ነገር ማለት ነው እና እኔ ዛሬ በቃ ምለው ራሱ ጠብቶብኛል ማለት ነው እና ግን ጥርስ በጥርስ እንዲያሳቀቅ ነገር ግን ብሩኬ ምንድን ነው? ወይ ካይሚ ጋር ስለተታረቀ ነው እንዴ? ካይሚ ጋር ስለተታረቀ ነው? በጣም በጣም በጣም በጣም በጣም በጣም በቃ። ትናንት ግን ወይኔ፣ ትናንቱ በጣም ያስፈራ ነበር። የእውነት ለመናገር ከምላችሁ በላይ ትናንት በቃ ንግግራቸው ሁሉ ሲያስፈራ፣ በቃ በጣም እላፊ ቃላት ሲያስፈራ ነበር። ሚፍታ ራሱ ዛሬ የገባበት ነገር በቃ ነገሮቹ እንዳመረረ ሲያቅ ነው ዛሬ የመጣበት ምክንያት ሲቀጥል ነገሮች ሰው እናንተ ሰው አልገደላችሁም። ይቅርታ መባባል ያላችሁ ያለባችሁ ልጆች ናቸው ምናምን ነው ያለው ማለት ነው። እና እውነት ነው፣ ይቅርታ ብዙ ነገሮችን ያሸንፋል። በቃ ተስፋ አለው በጣም እውነት በጣም በጣም በጣም ቻ ግን አንዳንድ ጊዜ እኛ አይ ምንም ነገር ሳናጣራ ሳንቾክል የምንፈርዳቸው ነገሮች ዋጋ ያስከፍልናል በእርግጥ እኔም ብዙ ነገር ተናግሬታለሁ ሀይሚ በለዛ ደግሞ በጣም ይቅርታ ለምን እንደሆኑ ተቃላችሁ አንደኛ በጣም የተናገርኳን ነገር ምንድን ነው እንደዛ ይቅርታ እየጠየቃት በቃ ይቅርታ ብታረግለት ብትረዳው ኖሮ ይሄ ሁሉ ነገር ባልተፈጠረ አንዳንድ ጊዜ አንዱ ከአንዱ መሻል አለበት ማለት ነው ለምን እንደሆነ ተቃላችሁ ሀይሚ አሁን ገና ልጅ ናት ሁለቱም ልጆች ናቸው ግን በቃ አሁን እንደዚህ የሆነ ሰው አሁን ለምሳሌ ሚፍታ ከነሱ ትንሽ የተሻለ ነው። በሶሻል ሚዲያ ምኑም በምኑም ነገር የተሻለ ነው። በጣም ትንሽም በሁለት አመትም በሶስት አመትም ሊበልጣቸው ይችላል። ቢቢም በዛም ሊበልጣቸው ይችላል። ግን የሆነ ልጅነት አለባቸው። በጣም እልህ አለባቸው። ወይ አንዱ መረታት አለበት ብሩጋ፣ ወይ ሀይሚ፣ አንድ ሰው መረታት አለበት። እንደዚህ አይነት ሰው ግን አብራችሁ መቼ አብረው አይቀጥሩም። ሁለት እልህኛ በጣም ይገዳደላል። አሁን ተታርቀዋል፣ ግን ደግሞ መሸነፍ አልፈለጉም። በቃ የእውነት እንምናለት እንጂ መጀመር ሲጀመር በሀይሚ ቤት መጀመሪያ መቶ ገብቶ እንደዚህ እንደዚህ እንደዚህ በለቀ ስሜቱን ሁሉ ይህን ሁሉ ማድረግ የነበረበት በራሱ ብሄድ ነበረ። ግን በሀይሚ ቤት ነው። ለምን ይሄ ራሱ እድል ሰጥተው ነው ሀይሚ ቤቱ በቤቱ እንዲናገር፣ እሱን ጠር የጠራት ማለት ነው። እና አዮፕ በቃ ትን ይታረቃሉ፣ ተስፋ አላቸውም በቃ እንደሚታረቁ ምናምን ማለት እኔ ትናንት በጣም ፈርቼ ነበር፣ ማይታረቁ መስሎ ነበር። በጣም ደስ ብሎኛል ሀይሚና ብሩኬ ስለተታረቃችሁ እና እላችኋለሁ። እንደሳ ነው እላችኋለሁ። እና ብሩኬ ደግሞ በጣም አእምሮበታል። በጣም ዝንጥ ብሎ ነው የመጣው። በቃ ጥርስ በጥርስ በቃ ክክክክክክክ ሲል በቃ ከመጀመሪያ እስከ መጨረሻ ደግሞ በዝናብ ነበረ ሲጨቃጨቁ እራሱ የነበረው ማለት በቃ ዝናብ ራሱ በቃ እርጥብነታችሁ የሚያመለክት ምልክት ነው ማለት ነው። እና በቃ ብሩክ ዝናቡ እስከሚያባራ ተጨንቆ ነበር ቪዲዮ ሲሰራ የነበረው እና

ሀይሚ ትሄድ እና ከዛ ደግሞ ተመልሳ ትመልሳለኝ። ለምን እንዴት አይከተለኝም እኮ ነው? በቃ ብሩኬን እንዴት እንዴት ተከትሎኝ እኔን አላናገረኝም። በቃ እንደዛ የምትለው ማለት ነውእና በጣም በጣም እንጃ ዛሬ በጣም ደስ ብሎኛል ማለት ነው። በቃ ከምላችሁ በላይ ማለት ነው። ለምን ሀይሚ እና ብሩኬ ስለተታረቁልህን ማለት ነው፣ ስለተታረቁን፣ ተስፋ አለው በቃ ተስፋ ያለው ነገር ነው የነገሩን ማለት ነው እና ሲቀጥል ሌላ ምን ልላችሁ ነበረ? በቃ ሌላ ምንም ደስ ብሎ ሚፍታ ግን ትችላለህ። ፍጽ ነበር ሌላ ቅን የሚሸነፍላቸው ግን ሚፍታ በጣም ትችላለህ ማለት ነው። ሚፍታ በጣም ትችላለህ፣ የሆነ ትችላለህ። ኧረ እስኪ እኔ ለእኔ ላስታርቅ እንዴ? እኮ አያችኋት መጀመሪያ እኔ ክእናንተ ለብቻችሁ አናግሪያችሁ አስማምቻችሁ ሲመጣ ቲክ እንትን ካሜራ ነው መሰለኝ አይን እንትን ያለባችሁ ፍቅራችሁን የሚያገረሽባቸው የእውነት የምናገራቸው ማለት ሚፍታ፣ እርግጠኛ ነኝ አስማምታቸው ከመጣ በኋላ ደው ሚዲያ ላይ ሀይሚ የተሰደበችውን ነገር ስታስብ ምን ስትል ወይኔ እንዲህ ማቶል ብዬ በቀላል ነገር ይቅርታ አላደርግላትም ምናምን በቃ እንደዛ በቃ እያለች ማለት ነው። እና እኔ እንጃ መስማም ግን እኔ በጣም በጣም ደስ ብሎኛል ማለት ነው። የእውነት ለመናገር ለእናንተ እኔ ቃላት አጣሁ ማለት ነው። ግን ሚፍታ ትችላል የእውነት ተሳክቶልል አንደኛ ማለት ነው።